ሰላም በዚህ ቪዲዮ ሳይድ ኢፌክትስ የተባለውን አሪፍ ፊልም አቀርብላችኋለሁ ፊልሙን ፊልሙ እንደምትወዱት ስለማልጠላጠር ላይክ እያደረጋችሁ እንድጀምሩ ጠይቃችኋለሁ ወደ ፊልማችን እንገባለን አንዲት ኤሚሊ ታይለር የምትባል ሴት ከስራ አስኪያጇ ጋር እየተነጋገረች ነገ መስራት እንደማትችል ተነግራታለች ምክንያቱም ነገ ባለቤቷ ህገ ወጥ የንግድ ወንጀል ፈጽሞ ለአራት ዓመታት ከታሰረ በኋላ ከእስር ቤት ይለቀቃል በቀጣዩ ጠዋት ኤሚሊና አማቷ ባለቤቷ ማርቲን ታይለርን ለመውሰድ ወደ እስር ቤት እየሄዱ እናያቸዋለን። ኤሚሊ ባለቤቷ በጣም ናፍቋት ነበር እና ዳግም በመገናኘቷ በጣም ደስተኛ ሆና እናያታለን። በሚቀጥለው ቀን ኤሚሊ መኪናዋን እየነዳች ሳለ ራሷን ለማጥፋት ግድግዳ ጋር ስትጋጭ እናያታለን። ሆስፒታል ውስጥ ከነቃች በኋላ ብዙም ሳይቆይ ዶክተር ጆናታን ባንክስ የተባለ የሥነ አእምሮ ሐኪም እራሱን ያስተዋውቃታል። መጀመሪያ ላይ ዶክተር ባንክስ ለተጨማሪ ቀናት ሆስፒታል እንድትቆይ ይፈልጋል፣ ነገር ግን ኤሚሊ እምቢ ትላለች። ማርቲን ከእስር ቤት ገና ወጥቶ ነበር እና ማርቲን ገና ስራ ስለሌለውም እሷ መስራት አለባት። አንድ ጊዜ የሰራችው ስህተት እንደሆነና የታዘዘላትን የጭንቀት መድኃኒት እንደምትወስድና እሱ ጋርም እየመጣች በመደበኛነት እንደምትታይ ዶክተር ባንክስንም ለማሳመን ትችላለች። አንድ ቀን ስራ ላይ እያለች፣ ኤሚሊ ያቅለሸልሻትና በመጸዳጃ ቤት ውስጥ እያስመለሰች ነበር። አለቃዋ ይህንን አይታ ልጠይቃትን ትመጣለች። የጭንቀት መድኃኒቷን ታየውና እሷን በፊት ተወስዶ እንደነበርና በጣም ያቅለሽልሻት እንደነበርም ትነግራታለች። ከዚያም ኤሚሊ ቃል በገባችው የህክምና ክፍለ ጊዜ ወደ ዶክተር ባንክስ ቢሮ እየሄደች ነበር። ኤሚሊ ገና ትምህርት ቤት እያለች የጓደኞቿንና በዙሪያ ያሉትን ሰዎች ስዕሎች እንደምስል ትናገራለች። እናም የግራፊክስ ዲዛይን ትምህርት ለመከታተል ወደ ኒውዮርክ የመጣችውም ለዚህ ነበር። የትምህርቷን ክፍያ ለመክፈልም በባር ውስጥ ትሰራ እንደነበርና ማርቲንንም ያገኘችው እዚያ እንደነበርም ይገለጻል። እሱም በፍጥነት ይወዳትና ብዙም ሳይቆይ ይጋባሉ። በግሪንዊች ከተማ ውስጥ በምትኖርበት ጊዜ ማርቲን ወደ እስር ቤትም ይገባል። በጣም ተጨንቃ ዶክተር ቪክቶሪያ ሲበርት ጋር የሕክምና ክፍለ ጊዜም ጀምራ ነበር። ለኤሚሊ የተሻለው መድኃኒት የትኛው እንደሆነ ለማወቅም ዶክተር ባንክስ ከዶክተር ሲበርት ጋር ዶክተሮች ስብሰባ በሚያደርጉበት ጊዜ ይገናኛል። ዶክተር ሲበርትም ኤሚሊ ሁሉን ነገሯን ባጣችበት ጊዜ ወደ እሷ እንደመጣችና ከዚያም ስራ ለመፈለግ ወደ ከተማ ከገባች በኋላ መልሳ እንዳላገኘቻት ትነግረዋለች። ዶክተር ባንክስም በምትወስደው መድኃኒት ምክንያት ኤሚሊ የእንቅልፍ ችግር እንዳለባት ሲነግራት፣ እሷም አብሌክሰ የተባለውን አዲስ መድኃኒት እንዲሰጣትም ሀሳብ እያቀረበች እናያታለን። ከመለያየታቸው በፊትም ማርቲን እስር ቤት ውስጥ እያለ ኤሚሊ ልጅ የመጨንገፍ ችግር እንዳጋጠማትም ትነግረዋለች። እሱም ኤሚሊ ይህንን ስላልነገረችውም እየተገረመ እናያለን። በቀጣዩ ትዕይንትም ኤሚሊ እና ማርቲን ጓደኞቻቸው ያዘጋጁ ዝግጅት ላይ ለመገኘት እየተዘጋጁ እናያቸዋለን። እዛም ሄዶ ጓደኞቻቸውን ያገኛሉ። ነገር ግን ኤሚሊ ምቾት ስላልተሰማት ወደ ባር ለመሄድም ሀሳብ ታቀርባለች። ከዚያም ጓደኛዋ ጁሊያ ወደ እሷ ስትቀርብም እያለቀሰች ታያታለች። ጁሊያም አንድ የጭንቀት መድኃኒት ተጠቁማታለች። ነገር ግን ኤሚሊ ማርቲንን እንድጠራላት ተጠይቃትና ወደ ውጭ እየሮጠች እናያታለን። ማርቲንም ወደ እሷ ቀርቦ ከፓርቲው ላይ አቅፏትም ይወጣሉ። ኤሚሊን ባቡር እየጠበቀች እያለ በድንገት ራሷን ወደ ባቡሩ እየተጠጋች ታገኘዋለች። ነገር ግን አንድ የፖሊስ መኮንን ከኋላዋ ሲነካት ወደ ራሷ ትመለስና ኤሚሊ መትረፍ ትችላለች። አንድ ቀን ዶክተር ባንስ ከሚስቱ ድርዲ ጋር እያለ በአጋጣሚ ኤሚሊ ትታያለች። በመጀመሪያ ሚስቱ የስራ ኢንተርቪው ስለነበረባት አብሯት መቆየት ይፈልጋል። ነገር ግን ኤሚሊ ባቡር ጣቢያው ላይ ያጋጠማትን ነገር ስትነግረው ሚስቱን ይቅርታ ይጠይቃትና ከኤሚሊ ጋርም ለመነጋገር ይሄዳል። ዶክተር ባንክ ስም ከማርቲን ጋር ስለሚኖራት የወደፊት ህይወት ብቻ እንድታስብ ይጠይቃታል። እሷም ማርቲን የቀድሞ ሕይወታቸውን ለመመለስ ከልቡ እየጣረ እንደሆነ ትነግረዋለች እና እሷ ከልቧም እየሞከረች እንደሆነ ታሳውቀዋለች። በመጨመርም ጓደኛዋ ጁሊያ የምትወስደው አዲስ መድኃኒት እንዳለና እሷም እየረዳት እንደሆነ ስትናገር ዶክተር ባንክ ስም አብሌክሳ የተባለውን መድኃኒት እንድትወስድ የሐኪም ማዘዣ ይጽፍላታል። ይህ መድኃኒት ከዚህ በፊት ዶክተር ሲበርት የነገረችው መድኃኒት ነበር። ዶክተር ባንክስ ከአንዳንድ ባልደረቦቹ ጋር ምሳ እየበላ ሳለ አዲስ ዴላ ትሪክስ የተባለ የጭንቀት መከላከያ መድኃኒት አማካሪ ለመሆን የቀረበላቸውን ጥያቄ በማንሳት የሚወያያሉ። ዶክተር ባንክስ ይህ እድል ቤተሰቡን የተሻለ ህይወት ለመስጠት እንደሚጠቅም ያስብና ስራውንም ይቀበላል። ቤት ውስጥ ለባለቤቱ መልካሙን ዜናም ይነግራታል። ነገር ግን ባለቤቱ ዲርዴ ይህ ማለት ከቤተሰቡ ጋር ያነሰ ጊዜ ያሳልፋል ማለት ስለሆነ ደስተኛ እንዳልሆነች እንመለከታለን። ነገር ግን ገንዘቡን በእርግጥ እንደሚረዳቸውም ያሳምናታል። ከዚያም የእንጀራ ልጁ አልጋው ላይ እንዲያስተኛው ለመጠየቅ ይመጣና ንግግራቸውንም ያቋርጣል። ይህ በእንዲህ እንዳለ የኤሚሊና የማርቲን ግንኙነት ከመቼውም ጊዜ የተሻለ ሆኗል። በከተማው እየዞሩ ጊዜያቸውን አብረው ያሳልፋሉ። እናም አዲሱ መድኃኒት ለኤሚሊ ጥሩ እየሰራም ይመስላል። አንድ ምሽት እኩለ ሌሊት ላይ ማርቲን ኤሚሊ በእንቅልፍ ልቧ እየተራመደች ምግብ ስታበስልና ጠረጴዛ ስታዘጋጅ ያያታል። ስለዚህ በሚቀጥለው የህክምና ክፍለ ጊዜ ማርቲን ዶክተር ባንክሰን የኤሚሊን መድኃኒት እንዲቀይር ይጠይቀዋል፣ ምክንያቱም በእንቅልፍ ልቧ መንቀሳቀሷ እያሳሰበው ነው። ነገር ግን ኤሚሊ በዚህ ሀሳብ አትስማማም፤ ይህ ለእሷ የሚሰራው ብቸኛው መድኃኒት እንደሆነ ትናገራለች። በፊት በአእምሮዋ ላይ በሞላ መርዛማ ጭጋግ ውስጥ እንደምትኖር የሚሰማት ነበር እና ከእንግዲህ በዛ ስሜት ውስጥ ማሳለፍ አትፈልግም። በመጨረሻ ዶክተር ባንክስ ብዙ ማድረግ አይችልም እና አብሌክሳን እንድትወስድም ይፈቅድላታል። ቤት ውስጥ ማርቲን በሥራው ምክንያት ወደ ሂዩስተን ከተማ ሊገቡ እንደሚችል ይነግራታል። ኤሚሊ ወደ ግኒንዊች መመለስ ስለምትፈልግም ይህን አሳብ ብዙ አልወደደችውም። በሚቀጥለው ቀን ኤሚሊ በጣም ዘግይታ ከቀኑ አራት ሰዓት ላይ ሥራ ትደርስና ለአለቃዋ በአእምሮ ችግሯ ምክንያት ከባቡሩ መውረድ እንደረሳች ትነግራታለች። እንደ እድል ሆኖ አለቃዋ ሁኔታውን ተረድታ አንድ ቀን እረፍትም ስትሰጣት እናያለን። ይህ በእንዲህ እንዳለ ማርቲን ከጓደኛው ጋር ተገናኝቶ ወደ ቤት ይመጣል። ነገር ግን የሚሊን ሲጠራት ምላሽ አትሰጥም። ወንበር ላይ ደብዳቤና በመመገቢያ ጠረጴዛው ላይም ሶስት ሳህኖችን ያገኛል። ከዚያም ወደ ኩሽናው ይሄድና አትክልት ስትቆርጥም ያገኛታል። ከዚያም በድንገት የሚሊ ወደ እሱ ዞር ብላ ሆዱን ሁለት ጊዜ ትወገዋለች። ማርቲን ደሙ እየፈሰሰ ከእሷ ለመራቅም ሲሞክር ጀርባውን ደግማ ስትወጋው እናያለን። ያለን ማርቲን ራሱን ለማዳንም ከሷ ይርቃል። ነገር ግን በፍጥነት ደም ይፈሰውና ራሱንም ይስታል። ኤሚሊ ባሏ ደሙ ሲፈስ ምንም ሳይመስላት ቆማ ስትመለከት እናያታለን። ከዚያም አስክሬኑን አልፋ ምንም እንዳልተፈጠረ ወደ መኝታ ክፍሏ ትሄዳለች። ፖሊሶች ጠዋት ይመጣሉ፣ ነገር ግን ማርቲን ከረዥም ጊዜ በፊት ሞቶ ነበር። መርማሪው ኤሚሊን ሲጠይቃት ደንግጣ ምንም እንደማታስታውስና እንደተኛሽ ብቻ ስትናገርም እናያታለን። ዶክተር ባንክስም ከፖሊስ ጣቢያ ጥሪም ይደርሰዋል። ምክንያቱም ኤሚሊ እሱን ለማግኘት እየጠየቀች ነበር። ሁሉም ማስረጃዎች በቤት ውስጥ ሌላ ሰው እንደሌለ ስለሚያረጋግጡ መኮንኖቹ ኤሚሊ ብቸኛ ተጠርጣሪ እንደሆነች ያስባሉ። ዶክተር ባንክስ ኤሚሊ በእንቅልፍ ልቦ አድርጋው ሊሆን እንደሚችልም ያብራራል። ይህም የምትወስደው መድኃኒት የጎንዮሽ ጉዳት ነው ብሎም ይናገራል። መኮንኑ ከእነሱ ጋር እንዲተባበርም ያስፈራረዋል። ምክንያቱም ኤሚሊ ጥፋተኛ እንዳልሆነች ከተረጋገጠ መድኃኒቱን ስለሰጣት ተጠያቂው እሱ ነው የሚሆነው። ነገር ግን ዶክተር ባንክስ በእሷ ላይ መዞር አይፈልግም። ዶክተር ባንክስ እስር ቤት ሄዶ ኤሚሊንም ይጎበኛታል። እናም ኤሚሊ ከመቼውም ጊዜ ጭንቀቷ የባሰባት ትመስላለች። አሁንም የማርቲንን ሕይወት በእርግጥ እንዳላጠፋች ትክዳለች። እናም ማንኛውንም ኪኒን ከእንግዲህ መውሰድ አትፈልግም። ዶክተር ሲበርት ጋር ተገናኝቶ አስተያየቷንም ይጠይቃታል። ኤሚሊ ጥፋተኛ ሆና እንዳታገኝም ይፈራል። ነገር ግን ዶክተር ሲበርት ኤሚሊ ምንም ነገር ስለማታስታውስ ክስ እንደማይመሰረቱባት ታሳምኗለች። ከዚያም ዶክተር ባንክስ በማርቲን እናት ከተቀጠረች የግል መርማሪ ጋር ሊገናኝ ይሄዳል። እሷም ኤሚሊን ለመወንጀል ከእሷ ጋር እንዲሰራ ትጠይቀዋለች፣ ነገር ግን እሱ ይህን ሀሳብ አልተቀበለውም። በሚቀጥለው ቀን የማርቲን እናት እስር ቤት ሄዳ ኤሚሊን ትጎበኛትና ልጇ ምን እንደደረሰበት መልስ ለማግኘትም ትመጣለች። የእናትየው ልብ በግልጽ ተሰብሯል። ልጇን ገና መልሳ አግኝታ አሁን ለዘላለምም አተዋለች። ነገር ግን ኤሚሊ ምንም አላስታውስም የሚለውን መልሷን ብቻ ትደግማለች። ከዚያም ኤሚሊ መግለጫዋን ለህዝብ እንድታቀርብላትም ትጠይቃታለች። ስለዚህ በቴሌቪዥን ፕሮግራም ላይ የአብሌክሳን የጎንዮሽ ጉዳቶች ለህዝብ ለማሳወቅ በማሰብ እራሷ የጻፈችውን የኤሚሊ መግለጫ ስታነብም እናያለን። ነገር ግን ይህ ድርጊት ዶክተር ባንክስንም ያስጨንቀዋል። ምክንያቱም ይህ መግለጫ መድኃኒቱን እንድትወስድ በማድረጉ ጥፋቱ የእሱ እንደሆነም ያሳያል። በአደባባይ ያለው ዝናውም አሁን ተበላሽቷል። ይህ በእውነትም ህይወቱን ነቅቶታል። የፕሬስ ሰዎች ቤቱ ፊት ለፊትም ያጨናንቁታል። የቤተሰቡን ሰላምም ይነጥቃሉ። ሌሎች ታካሚዎቹም እንደ ኤሚሊ ይሆናሉ ብለው በመጨነቅ በሱ መታከምም አይፈልጉም። ፖሊሶቹም ስለ አሁኑና የቀድሞ ታካሚዎቹ መረጃ ይጠይቁታል። እነሱ መጀመሪያ ራሷን ልታጠፋ በሞከረችበት ጊዜ ለምን ሆስፒታል እንዳላስገባት ዶክተሩን ይጠይቁታል። ዶክተር ባንክስ ኤሚሊ ከዚህ በፊት ሰውንም ሆነ ራስን የማጥፋት ሙከራ ምንም ታሪክ ስለሌላት ሌሎችን እንደማትጎዳ ያስባል። ነገር ግን መኮንኑ በምክንያቱ ደስተኛ አይመስልም። በሌላ በኩል ዲርዴ ስለ ባሏ መጨነቅ ትጀምራለች። ነገር ግን እሱ በጉዳዩ እንደማይከሰስ ሊያሳምናትም ይችላል። የፍርድ ቀኑ በቅርብም ይመጣል። ምስክሮቹ የመኪና ማቆሚያ ቦታ ላይ የነበረው አዛውንት፣ በባቡር ጣቢያ የነበረው የፖሊስ መኮንንና በእርግጥም ከዚህ ክስተት በፊት የኤሚሊን የራስ ማጥፋት ሙከራዎች ከሚያውቁ ሰዎች አንዱ የሆነው ዶክተር ባንክስን ጨምሮ የሚገኙበታል። ዶክተር ባንክስ ለዳኞች ኤሚሊ ንቃተ ህሊናዋን አንስታ እንደነበር እንደሚያምን ያብራራል። ይህም ማለት ያንን ለማድረግ አስባ አልነበረችም ማለት ነው። የመጨረሻው ውሳኔው ዳኛው በአእምሮ እክል ምክንያት ጥፋተኛ አይደለችም በሚለውም ይስማማል። ስለዚህ ኤሚሊ ወደ እስር ቤት አትገባም። ነገር ግን እንደገና ማንንም እንደማትጎዳ እስኪወሰን ድረስ በአእምሮ ሕክምና ተቋም ውስጥ መቆየትም አለባት። ነገር ግን ኤሚሊ በዚህ ደስተኛ አትመስልም። አሁንም እብድ እንዳልሆነች ታምናለች። አብሌክሳን አልፎም ተርፎም መድኃኒቱን እንድትወስድ ያደረጋትን ዶክተር ባንክስን ትወቅሳለች። በፍርዱ ላይ ተቃውሞ ለማድረግም እያሰበች ነው። ነገር ግን እንደ እድል ሆኖ ፍርዱን እንድትቀበል ሊያሳምኗትም ችለዋል። ግን ይሄ ለዶክተር ባንክስ የመጨረሻው አልነበረም። የቅርብ ባልደረቦቹ እንኳን በዚህ ጉዳይ ይወቅሱታል። ከባልደረቦቹ አንዱ ጂን ከኤሚሊ ጋር ግንኙነት እንደነበሩ ይወቅሰዋል። ጂን ይህንን ክስተት ከዶክተር ባንክስ የቀድሞ ታካሚ ከአሊሳን ፊን ጋርም ያዛምደዋል። አሊሳን የተባለችው ታካሚ እሷና ዶክተር ባንክስ የፍቅር ግንኙነት እንደነበራቸው ተናግራ ነበር። ከዚያም ራሷን በማግስቱ ታጠፋለች እና ስለ እሱ ግልጽ የሆነ ማስታወሻ ጽፋም ነበር። ነገር ግን በእርግጥ ሁሉ ቅዥቷ ብቻ ነበር። ያለማቋረጥ መወንጀል የደከመው ዶክተር ባንክስም ታሪኩን ለሚስቱ ያካፍላታል እና ንጹሕ መሆኑን ለማረጋገጥም ምርምር ለማድረግም ይወስናል። ፓብሊክ አድረስ ገጽ ላይ ዶክተር ሲበርት በእንቅልፍ ልብ ስለ መንቀሳቀስ የጎንዮሽ ጉዳቶች የጻፈችው ምርምርም ያገኛል። ስለዚህ ያኔ ሲያማክራት ለምን እንዳልነገረችውም ይጠይቃታል። እንዲሁም ኤሚሊ የእሷ ታካሚ በነበረችበት ጊዜ የጎንዮሽ ጉዳቶች ነበረባት ወይ ብሎም ይጠይቃታል። ነገር ግን ዶክተር ሲበርት ሁሉንም ነገር ትክዳለች። አሁንም ባገኘው መልስ ያልተደሰተው ዶክተር ባንክስም ኤሚሊ ለመጀመሪያ ጊዜ የራት ማጥፋት ሙከራ ያደረገችበት የመኪና ማቆሚያ ቦታ ላይ ምርመራውንም ይቀጥላል። እዚያም ኤሚሊ ስትጋጭ ቤልቷን ታጥቃ እንደነበርም ይረዳል። በመቀጠል ስለ ኤሚሊ ለመጠየቅ ወደ ስራ ቦታም ይሄዳል። አለቃዋ የዊሊያም ስታይሮን መጽሐፍ ላይ ስላለው ስለ መርዛማ ጭጋግ የተናገረውን ጥቅስ ትጠቅሳለች። ኤሚሊ የመንፈስ ጭንቀቷን ለመግለጽ የተጠቀመችበት ተመሳሳይ ቃልም ነበር። ኤሚሊ ጓደኛዋ ጁሊያ ሌላ መድኃኒት እንድትወስድ እንደመከረች አተናግራም ነበር። ነገር ግን ኤሚሊ እንደተናገራቸው ጁሊያ የተባለች የሥራ ባልደረባ እንደሌላትም ይረዳል። ዶክተር ባንክስ ኤሚሊ እሱን ለመወንጀልና ህዝቡን ለማታለል ሁኔታውን እየፈበረከች እንደሆነ መጠርጠርም ይጀምራል። ጥርጣሬውን ለማረጋገጥ ዶክተር ባንክስ የሚሊን ለመጋፈጥ ወደ ሆስፒታልም ይመጣል። ነገር ግን የሚሊ ለሁሉም ነገር ማብራሪያ ያላት ትመስላለች። መርዛማ ጭጋግ የሚለውን ቃልም እንዴት እንዳመጣችው አታስታውሰውም፣ ነገር ግን በዚያን ጊዜ እንደተሰማትም ትናገራለች። እና ጁሊያም ባሩስ በምትሰራበት ጊዜ ጓደኛ የነበረችም ትላለች። ሁኔታውን የባሰ ለማድረግም ዶክተር ባንክስ በዚህ ጉዳይ ምክንያት ከስራው ይባረራል። እንደ ዕድል ሆኖ የአብሌክሳ ውድቀት ተጠቃሚ የሆነ አንድ ኩባንያ እንዳለ ይገነዘባል። እናም ይህንንም ለተጨማሪ ምርመራ እንደመነሻ ይጠቀምበታል። ቤቱ ስለዚህ ጉዳይም ከሚስቱ ጋር ይነጋገራል። ነገር ግን እሷ ችላ ትለዋለች። ባለፉት ጥቂት ሳምንታት ያሳሰበው ይህ ጉዳይ ብቻ ነው። ከቤተሰቡ ጋር ምንም ጊዜ የለውም። በመሰረቱም ትቷቸዋል። ሚስቱ በዚህ ከመጠን በላይ በመጠመዱ ተበሳጭታም ደክሟታል። በሚቀጥለው ቀን ዶክተር ባንክስ የሚሊን እንደገና ለመጎብኘትም ይመጣል። በዚህ ጊዜ ኤሚሊ ንጹህ መሆኗን ለፍርድ ቤት ለማረጋገጥ ሶዲየም አሚታል የተባለ ሰው እውነት እንዲናገር የሚያደርግ መድኃኒት ሊሰጣት ነው። መድኃኒቱንም ከወሰደች በኋላ የደህንነት ስሜት እንደሚሰማትና በመጨረሻም እንቅልፍ እንደሚወስዳት ያብራራላታል። መድኃኒቱ ውጤት ሲያሳይም ዶክተር ባንክስ አጠቃላይ ጥያቄ በመጠየቅም ይጀምራል። ከዚያም ቀስ በቀስ ወደ ማርቲን ጥያቄ ያመራል። ነገር ግን ተጨማሪ ጥያቄዎችን ከመጠየቁ በፊት ኤሚሊ ትተኛለች። ዶክተር ባንክስም ይህንን ቪዲዮ ለመርማሪው ይወስደዋል። ዶክተር ባንክስ ሶዲየም አሚታል ወይም ማንኛውንም መድኃኒት እንዳልሰጣትም ይረጋገጣል። በእውነቱ የነበረው ጨዋማ ውሃ ብቻ ነበር። ይህ ማለት ኤሚሊ እንቅልፍ መተኛቷን አስመስላለች እና በዚህ ጊዜው ማችተዋለች ማለት ነው። ነገር ግን መርማሪው ጉዳዩ ተዘግቷልና እንደገና ምርመራ መጀመር እነሱ እንደወደቁ ብቻ ያሳያል ብሎም ያስባል። ተስፋ ሳይቆርጥ ዶክተር ባንክስ ባልደረባው ጂንን እንዲያግዘው ይጠይቀዋል። ነገር ግን ልክ እንደ ሌሎቹ ሁሉ እሱም ጉዳዩን እንዲረሳው ይነግረዋል። ዶክተር ባንክስ ወደ ሆስፒታል ሲመለስ በመጨረሻ ተስፋ ቆርጦ ሊሰናበታትም ይፈልጋል። በኤሚሊ የጎብኚዎች ዝርዝር ላይም የዶክተር ሲበርትንም ስም ያስተውላል። ስለዚህ ጉዳይ ሊጋፈጣትም ወደ እሷ ይሄዳል። ነገር ግን እሷ ኤሚሊ እውነት ማውጫ መዳኒት ሰጥቶ ስላስከፋትም እራሷ እንደደወለችላት ትነግረዋለች። ዶክተር ባንክስ ከሄደ በኋላ ዶክተር ሲበርት የዶክተር ባንክስንና የኤሚሊን ፎቶግራፎችም ታወጣለች እንዲሁም ኤሚሊ ራቁቷን ሆነ የተነሳቻቸው ፎቶዎችም አሏት። ከዚያም ለዶክተሩ ሚስት ለዲርዴ እንዲያደርስ አንድ ሰው ጋር ስትደውል እናያለን። ዶክተር ባንክስ ወደ ቤት ሲመለስ ዲርዴ አሳፋሪዎቹን ፎቶግራፎች ከፍታ ነበር። ነገር ግን ሚስቱ ከመታችሁ በኋላም እነዚህ ፎቶግራፎች ኤሚሊ እና ዶክተር ሲበርት እሱን እየወነጀሉ እንደሆነ የሚያረጋግጡበት ሁኔታ ይናገራል። የተናደደችው ዲርዴ ከአፓርታማ ወጥታ እሱን ብቻውን ይቀራል። ከዶክተር ሲበርት የድምፅ መልእክት ከተቀበለ በኋላ ዶክተር ባንክስ እንደገና ሊያየትም ይሄዳል። በዚያ ጊዜ ኤሚሊ ስለ ሴራቸው ሁሉ እንደነገረችው በመናገር ያስፈራራታል። ማታለሉም በእርግጥ ይሰራ ይመስላል። ዶክተር ሲበርት ተናዳ ትፈራና ብቻቸውን እንዲተዋቸው ተነግረዋለች። አንድ ነገር ላይ እንደደረሰ ስለተሰማው ኤሚሊን ከዶክተር ሲበርት ጋር ለማጋጨትም ያንቀዳል። ኤሚሊ ከሆስፒታል እንዳትወጣ ይከለክላታል እና አሁን ለዶክተር ሲበርት እየሰራ እንደሆነና እውነቱን እንድትረሳ ለማድረግ እንዳሰቡም ይነግራታል። እሷን ለማሳመን ከዶክተር ሲበርት ጋር በድብቅ ቀጠሮም ያዘጋጃል። ኤሚሊ ከመስኮት ላይ የሚያየቻቸው ነበር። ስለዚህ አሁን የዶክተር ባንክስ አብረን እየሰራን ነው የሚለውን ውሸትን በእርግጥ ታምናለች። ከዚያ በኋላ ኤሚሊ ከእሱ ጋር ለመተባበር ተወስንና ሙሉን ታሪክም ትገልጽለታለች። ማርቲን በዛ ጊዜ የምትፈልገውን ይወሰጥቷት ነበር፣ ነገር ግን ሲታሰር በድንገት ሁሉም ነገር ተወሰደባት። ከዚያም የመንፈስ ጭንቀት ውስጥ ገባና ዶክተር ሲበርትን ማገኘቻት። ሕክምና ክፍለ ጊዜ ብቻ የነበረው ግንኙነታቸውም ወደ ሌላ ግንኙነት ተቀየረ። ብዙም ሳይቆይም አብሮ መስራት ጀመሩ። ዶክተር ሲበርት የመድኃኒቶችን የጎንዮሽ ጉዳቶች አስተማረቻት እና እሷም ስለ ፋይናንስ ጉዳዮችና ስምምነቶችን ማስተምራት አለች። መረጃውን በማጣመርም ማርቲንን ሕይወቷን በማበላሸቱ ለመግደል እና የምትፈልገውን ሕይወት መልሳ ለማግኘትም ትልቅ እቅድ አወጡ። በሥራ ቦታዋ ላይም ማቅለሽለሽ እንደተሰማት ከማስመሰል ጀምሮ እስከ ሁሉም የታዩት ራሴ የማጥፋት ሙከራዎች ድረስ ማስመስላለች እና በእርግጥ የማርቲንን ህይወት በወሰደችበት ምሽት ንቃተ ህሊናዋንም አላጣችም። ለዘላለም ሆስፒታል ውስጥ ሊያስቀምጧት እንዳሰቡ ካወቀች በኋላ የዶክተር ሲበርትም ሙስና ለማጋለጥም ሌላ ስምምነት ትሰጠዋለች። እሱም ተስማምቶ ከሆስፒታል እንድትወጣ ይፈቅድላታል። ኤሚሊ ወደ ዶክተር ሲበርት ቢሮ ትመጣና ምንም እንዳልተፈጠረም ትሆናለች። ስለ እቅዳቸው እየተነጋገሩ ሳለ ዶክተር ሲበርት ኤሚሊ ድምፅ መቅጃ እንደለበሰችም ስታስተውል እናያታለን። ለማምለጥ ስትሞክርም ፖሊሶች በር ላይ ነበሩ። ነገር ግን ዶክተር ባንክስ ለራሱ ጥቅም ብቻ እየጠቀመባት እንደነበር ኤሚሊ አላወቀችም። ካደረሰችበት ጉዳት በኋላ ኤሚሊን እንዲሁ በነፃ መልቀቅም አይፈልግም። እንደገና ወደ ሆስፒታልም ይመልሳታል። እሱም የሥነ አእምሮ ሐኪሟ እንዲሆን ስለተመደበ ዶክተር ባንክስ ቶራዚንና ዲፓክቶን የተባሉ መድኃኒቶችን አዞላት ደስ የማይሌ ጎንዮሽ ጉዳቶቻቸውን ይገልጽላታል። ሕክምናውን ስላልተቀበለችም ወደ አእምሮ ሕክምና ክፍልም ትመለሳለች። በመጨረሻም ዶክተር ባንክስ ቤተሰቡንና ህይወቱንም መመለስ ይችላል። ዶክተር ሲበርትና ኤሚሊ ታይለር ግን ቀሪ ህይወታቸውን እየተሰቃዩ ያሳልፋሉ። ፊልሙም እዚህ ጋር ይጠናቀቃል። ይህንም ፊልም እንዴት ታያችሁት? ሀሳብና አስተያየት ካላችሁ ኮመንት ላይ ያሳውቁኝ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ።